ጠቢብ በጥበቡ አይመካ፣ አያልም በኃይሉ አይመካ ያለው ማን ነው? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ያለውስ ማን ነው? በዛሬው ቪዲዮ ከመጽሐፍ ቅዱስ ውስጥ በጣም ታዋቂ ንግግሮችን ማን እንዳላቸው ከምርጫዎች ውስጥ ትመርጣላችሁ። መጽሐፍ ቅዱስን ምን ያህል እንደምታስታውሱና ምን ያህል እንደምታነቡ ራሳችሁን እንድትፈትሹ ያግዟቸዋል። ወደ ጥያቄዎቹ ከሜዳችን በፊት እነዚህን ጠቃሚ ጥያቄዎች ብዙ ሰዎች ጋር እንዲደርሱ ላይክ አድርጋችሁ ጀምሩ። ጥያቄዎቹን ከሰራችሁ በኋላ ስንት እንደመለሳችሁ በኮሜንት ላይ አስቀምጡልን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር አንድ። ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ ያለው ማን ነበር? ሀ ያዕቆብ፣ ለ ዮሐንስ፣ ሐመርኳ ጴጥሮስ፣ መእግዚአብሔር። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርኳ ጴጥሮስ የሚለው ነው። ይህንን የተናገረው ጴጥሮስ ሲሆን በሐዋርያት ሥራ 5፥3 ላይ ነው። በጊዜው ክርስቲያኖች ያላቸውን ነገር በአንድ ላይ ይጠቀሙ ነበር። ሁሉም ያላቸውን ገንዘብ በሐዋርያት እግር አጠገብ ያስቀምጡ ነበር። ሐዋርያ ሥራ 4፥35ን ተመልከቱ። ነገር ግን ይህንን ማድረግ ግዴታ ሳይሆን በውዴታ የሚደረግ ነገር ነበር። ምክንያቱም ጴጥሮስ በቁጥር አራት ላይ ሐናንያ በሸጠው መሬት ገንዘብ ላይ የፈለገውን የማድረግ ሥልጣን እንደነበረ ይነግረዋል። ነገር ግን የሐናንያና የሚስቱ ስህተት የሸጡበትን ዋጋ ደብቀው መንፈስ ቅዱስን ለማታለል መሞከራቸው ነው። ጥያቄ ቁጥር ሁለት! ወንድ ስለማላውቅ ይህ እንዴት ይሆናል ያለችው ማን ነበረች? ሀ ኤልሳቤጥ፣ ለ ማርያም፣ ሐመርኳ ርብቃ፣ መሳራ። መልሱ ለማርያም የሚለው ነው። መልአኩ ገብርኤል ልጅ እንደምትወልድና የሚወለደውን ልጅ ታላቅ እንደሚሆን ሕዝቡንም ከኃጢአታቸው እንደሚያድናቸው የምስራቹን ለማርያም ነገራት ማርያም ድንግል የነበረችና ዮሴፍንም ለማግባት በእጮኝነት ጊዜ ላይ ነበሩ ስለዚህ መልአኩ ገብርኤልን ወንድ ስለማላውቅ እንዴት ይሆናል ብላ ጠየቀችው ሉቃስ 1:34 ጥያቄ ቁጥር 3 ኃጢአቴ ልሸከማት የማል የማልችላት ታላቅ ናት ያለው ማን ነበር ሃ ሳኦል ለ ለኤሊ ሐመርኳ ዳዊት መቃየን፣ አስር ሰከንድ አላችሁ። ትክክለኛው መልስ መቃየን የሚለው ነው። ቃየን ወንድሙ ናቤልን ከገደለው በኋላ እግዚአብሔር ቃየንን ወንድሙ ወዴት እንዳለ ጠየቀው። ቃየን ግን የወንድሙ ጠባቂ እንዳልሆነና ምንም እንደማያውቅ ለእግዚአብሔር መለሰ። እግዚአብሔርም ባፈሰሰው ደም ምክንያት ስለሚጠብቀው ቅጣት ሲነግረው ቃየን ኃጢአቴ ልሸከማት የማልችላት ታላቅ ናት አለ። ዘፍጥረት 4፥13። ጥያቄ ቁጥር 4 የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮኸው ሰው ድምፅ እኔ ነኝ ያለው ማን ነው? ሀ መጥምቁ ዮሐንስ፣ ለ ኢሳይያስ፣ ሐመርኳ ኢየሱስ፣ መ ኤልያስ 1 አስር ሰከንድ አላችሁ። ትክክለኛው መልስ ሀ መጥምቁ ዮሐንስ የሚለው ነው። እንኪያስ ማነ ለላኩን መልስ እንድንሰጥ፣ ስለ ራስህ ምን ትላለህ አሉት። እርሱም ነቢዩ ኢሳይያስ እንዳለ የጌታ መንገድ አቅኑ ብሎ በምድረ በዳ የሚጮው ሰው ድምፅ እኔ ነኝ አለ። ዮሐንስ 1 22 እስከ 23 ይህንን የተናገረው መጥምቅ ዮሐንስ ሲሆን፣ አይሁዶች ስለ ማንነቱ ለጠየቁት ጥያቄ የሰጣቸው ምላሽ ነበር። ይህንን ጥያቄ የሚያስጠይቁት በዋነኝነት የአይሁድ ሃይማኖት አስተማሪዎች ሽማግሌዎችና ጻፎችና ፈሪሳውያን ነበሩ። ዋናው ዓላማቸው ሕዝቡን ከስህተት አስተማሪ ለመጠበቅ ወይም ትክክለኛነቱን ለማረጋገጥ ሳይሆን ስልጣናቸውን ወይም የሚያገኙትን ጥቅማጥቅም የሚያስቀርባቸው ሰው ከመጣ ለመከላከል ነበር። ጥያቄ ቁጥር አምስት ሁልጊዜ የምታመልከው አምላክ ከአንበሶች አደነ ዘንድ ችሏልን ያለው ማን ነበር? ሀ ብልጣሶር፣ ለ ለዳርየስ አመርኳ ናቡከደነጾር፣ መፈርኦን። 10 ሰከንድ አላችሁ። መልሱ ለዳሬስ የሚለው ነው። ንጉስ ዳሬስ ዳንኤልን በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። በዚህ ጊዜ አለቆችና መሳፍንቱ ዳንኤልን ለመጣል ሰበብ መፈለግ ጀመሩ። ነገር ግን ዳንኤል ታማኝ ስለነበረ ምንም ምክንያት ሊያገኙበት አልቻሉም። ሊያጠቁት የሚችሉት በእግዚአብሔር ላይ በነበረው እምነት ብቻ ነበር። ስለዚህ ወደ ንጉሱ መጥተው ለንጉሱ ክብር እንዳላቸው በማስመሰል በ30 ቀን ውስጥ ማንም ሰው ከንጉሱ በስተቀር ከእግዚአብሔርም ከሰውም መለመን እንዳይችል አዋጅ እንዲያወጣ አሳመኑት። የዳንኤልን የሁል ጊዜ ልማድ ያውቁ ነበር ንጉሱ ንጉሱም ማዋጁን አጸደቀ። ዳንኤል ግን እንደለመደው ወደ እግዚአብሔር ጸለየ። ንጉሱም በጣም አዘነ። የወጣውን ሕግ መሻር ስለማይችል ዳንኤል ማዳን አልቻለም። ዳንኤልም ወደ አንበሶች ጉድጓድ ተጣለ። ንጉስ ዳርዮስም በማለዳ ወደ ዳንኤል መጥቶ ሁልጊዜ የምታመልከው አምላክህ ከአንበሶች አድነ ዘንድ ይችላልን ብሎ ጠየቀው። ጥያቄ ቁጥር 6 ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ ያለው ማን ነው? ሀ ንዕማን፣ ለ ሳምራዊቷ ሴት አመርኳ የንዕማን ሰራተኛ መከናናዊቷ ሴት። ትክክለኛው መልስ መከናናዊቷ ሴት የሚለው ነው። ከናናዊቷ ሴት ኢየሱስ ልጇን እንዲፈውስላት እየለመነችው ነበር። ኢየሱስ ግን የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አላት። እርሷም አዎን ጌታ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ፣ አለችው። ማቴዎስ 15 ከ22 28። ከከናናዊቷ ሴት የምንማረው ነገር አለ። ልክ ያዕቆብ ካልባረከኝ አለቅም እንዳለ እሷም ኢየሱስ ልጇን ስላስ ሳታቋርጥ ነበር የጠየቀችው። ኢየሱስም በመጨረሻ እምነቷን እንዳደነቀ እናያለን። እናንተ እግዚአብሔርን የለመናችሁት ነገር ቶሎ ባልተመለሰ ጊዜ ተስፋ ትቆርጣላችሁ ወይስ መለመናችሁን ትቀጥላላችሁ? በኮሜንት ላይ አስቀምጡልን። ጥያቄ ቁጥር 7 ት ጌታ ሆይ፣ በኢየሩሳሌም በቅዱሳንህ ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ ያለው ማን ነው? ሃ ጳውሎስ፣ ለ ፊሊጶስ፣ ሐመርኳ ሐናንያ፣ መ ማርቆስ። 10 ሰከንድ አላችሁ። መልሱ ሐመርኋ ሐናንያ የሚለው ነው። ይህንን የተናገረው አናንያ ሲሆን የተናገረውም ስለ ጳውሎስ ነበር። ጳውሎስ እንደለመደው ክርስቲያኖችን ለማሳደድ በደማስቆ መንገድ ላይ እያለ ጌታ በብርሃን ተገናኘው፣ ዓይኑም ታወረ። ጌታም ወደ አናንያ በራዕይ መጣና ሳውል ለሚባል ሰው እጁን ጭኖ እንዲጸልይለት ይነግረዋል። በዚህ ጊዜ ነበር አናንያ ስለ ጳውሎስ አሳዳጅነት ለጌታ የነገረው። እግዚአብሔር ግን ሁሉን ነገር ያውቃል። አንዳንድ ጊዜ እንደ አናንያ እግዚአብሔር ሁሉን ነገር እንደሚያውቅ እንረሳለን። እግዚአብሔር ሁሉን እንደሚያውቅና ሁሉንም ነገር እየተቆጣጠረ እንደሆነ እናስተውል። አዋርያ 19 ከ10 እስከ 13። ጥያቄ ቁጥር ስምንት ጌታ ሆይ ውሃ በተናወጠ ጊዜ በመጠመቀየት ውስጥ የሚያኖረኝ ሰው የለኝም ያለው ማን ነው ሀ ለምጻሙ ሰው ለ እውር የነበረው ሰው ሐ መርኋ አጋንንት የነበረበት ሰው መ በቤት ሳይዳ ታሞ የተኛው ሰው አስር ሰከንድ አላችሁ ትክክለኛው መልስ ም በቤት ሳይዳ ታሞ የተኛው ሰው ነው። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤት ሳይዳ የምትባል አንዲት መጠመቂያ ነበረች። አምስትም መመላለሻ ነበረባት። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ተወዳለህና አለው። ድዊውም ጌታ ሆይ ወ በተናወጠ ጊዜ መጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ዮሐንስ 5:2-7። ጥያቄ ቁጥር 9፣ በትር ይዘህ የምትመጣብኝ እኔ ውሻ ነኝን ያለው ማን ነበር? ሀ ሳኦል፣ ለ አቤኔር፣ ሐመርኳ ሳሚ፣ መ ጎልያድ። 10 ሰከንድ አላችሁ። ትክክለኛው መልስ መ ጎልያድ የሚለው ነው። ጎሊያድም ዳዊትን ትኩር ብሎ አየው፤ ቀይ ብላቴና መልኩ የሚያማረ ነበርና ናቀው። ፍልስጤማዊውም ዳዊትን በትር ይዘ የምትመጣብኝ እኔ ውሻ ነኝና አለው። ፍልስጤማዊውም በአምላኮቹ ስም ዳዊትን ረገመው። አንደኛ ሳሙኤል 17:42-43 ከዚህ የምንረዳው ጎልያድ ምን ያህል በራሱ ከልክ ያለፈ በራስ መተማመንና ኩራት እንደነበረው እናያለን። አሸናፊነት ባለን የጦር መሳሪያ ወይም ባለን ስልጠና የሚለካ አይደለም። አሸናፊነት እግዚአብሔርን በመተማመን የሚገኝ ነው። ጥያቄ ቁጥር 10። ጳውሎስም በጥቂት ክርስቲያን ልታደርገኝ ትወዳለ ያለው ማን ነበር? ሀ አግሪጳ፣ ለ ፊስጦስ፣ ሐመርኳ ፊልከስ፣ መበርኒቄ? መልሱ ውሃ አግሪጳ የሚለው ነው። ንጉሥ አግሪጳ ሆይ ነቢያትን ታምናለህን? እንድታምናቸው አውቃለሁ። አግሪጳም ጳውሎስን በጥቂት ክርስቲያን ልታደርገኝ ትወዳለህ አለው። ጳውሎስም በጥቂት ቢሆን ወይም በብዙ አንተ ብቻ አይደለህም፣ ነገር ግን ዛሬ የሚሰሙኝ ሁሉ ደግሞ ከዚህ ሥራቴ በቀር እንደ እኔ የሆኑ ዘንድ ወደ እግዚአብሔር እለምናለሁ አለው። ሐዋርያት ሥራ 26 27 እስከ 29 ጥያቄ ቁጥር 11 አምላኬ አምላኬ ስለምን ተውከኝ ያለው ማን ነበር? ሀ ዳዊት፣ ለ ኢሳያስ፣ አመርኋ ኢየሱስ፣ መ ስጢፋኖስ። 10 ሰከንድ አላችሁ። ትክክለኛው መልስ አመርኋ ኢየሱስ የሚለው ነው። በዘጠኝ ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበክታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተውከኝ ማለት ነው። ማቴዎስ 2746 ኢየሱስ በመስቀል ላይ ሆኖ የተሸከመው የሰው ልጆችን ኃጢአት በሙሉ በመሆኑ በጣም ከባድ ጊዜ እያሳለፈ ነበር። እግዚአብሔር ቅዱስ ስለሆነና ወደ ኃጢአት መቅረብ ስለማይችል እግዚአብሔር ከእርሱ የራቀ ያለ ሆኖ ተሰማው። ኢየሱስ ስለ እኛ ኃጢአት የከፈለውን ዋጋ በደንብ ያስረዳል። ጥያቄ ቁጥር 12። ጌታ ሆይ፣ በቤቴ ጣሪያ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ያለው ማን ነበር? ሀ ኢያይሮስ፣ ለ መበለቲቱ፣ ሐ መርኳ ለምጻሙ ሰው፣ መ የመቶ አለቀው። ትክክለኛው መልስ መ የመቶ አለቀው ነው። ወደ ቅፍርናውም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ እፈውሰዋለሁ አለው። የመቶ አለቃውም መልሶ ጌታ ሆይ በቤት በቤቴ ጣሪያ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴናዬም ይፈወሳል አለው። ማቴዎስ 8:5-8 ጥያቄ ቁጥር 13 እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ያለው ማን ነው? ሃ መጥምቅ ዮሐንስ፣ ለ ጳውሎስ፣ ሐ መርኳ ጴጥሮስ፣ መመላኩ ገብርኤል። 10 ሰከንድ አላችሁ። መልሱ ሃ መጥምቅ ዮሐንስ የሚለው ነው። በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበርና ከኔ ይልቅ የከበረውኗል ብዬ አልብዬ ስለ እርሱ ያልኩት ይህ ነው። ዮሐንስ 1 ከ29 እስከ 30። ዮሐንስ የተላከበትን ዓላማ በአግባቡ እየተወጣ ነበር። የዮሐንስ ዓላማ ለኢየሱስ መንገድ መጥረግና ለሌሎች ስለ ኢየሱስ ማሳየትና መመስከር ነው። ጥያቄ ቁጥር 14 በዚህ ሰው አንድ በደልስ እንኳ አላገኘሁበትም ያለው ማን ነበር ሃ ሄሮድስ ለ ጲላጦስ ሐመርኳ ቀያፋ መ ኒቆድሞስ 10 ሰከንድ አላችሁ መልሱ ለ ጲላጦስ የሚለው ነው ጲላጦስም ለካህናት አለቆችና ለሕዝቡ በዚህ ሰው አንድ በደልስ እንኳ አላገኘውበትም አለ። ሉቃስ 23:4 ጲላጦስ ኢየሱስ በደለኛ እንዳልሆነ ቢያውቅም ኢየሱስን ነጻ አላወጣውም። ሚስቱ እንኳን ሳትቀር አስጠንቅቀው ነበር። ነገር ግን ራሱን ነጻ ለማድረግ ከደሙ ንጹህ ነኝ ብሎ እጁን ታጠበ። የገሊላ ሰው እንደሆነ ሲሰማ ራሱን ነጻ ለማውጣት ወደ ሄሮድስ ላከው። ጥያቄ ቁጥር 15 የምንበላውን ስጋ ስጠን ይላሉና ለዚህ ህዝብ ሁሉ የምሰጠው ስጋ ከወዴት ወስዳለሁ ያለው ማን ነበር? ሃ ሳውል፣ ለ ኤልያስ፣ ሀመርኳ ሙሴ፣ መ አሮን አሮን። ትክክለኛው መልስ አመርሃ ሙሴ የሚለው ነው። የእስራኤል ህዝቦች ለሙሴ ብቻ ሳይሆን ለእግዚአብሔርም እንኳን በጣም ከባድ ህዝቦች ነበሩ። ከዛ የስቃይና የባርነት ኑሮ ነጻ ቢያወጣቸውም በየጊዜው ያማርሩ ነበር። እግዚአብሔር የወከለው መሪያቸው ሙሴ እንደመሆኑ ማንኛውንም ነገር ሲፈልጉ ሙሴ ላይ ያጉረመርሙ ነበር። ሙሴ በዚህ ክፍል ከጥያቄዎቹ የተነሳ ምን ያህል እንደተጨነቀ እናያለን። በዘኍልቍ 11 ከ13 እስከ 14 በፊቴ ያለቅሳሉና የምንበላውን ስጋ ስጠን ይላሉና ለዚህ ህዝብ ሁሉ የምሰጠው ስጋ ከወዴ ትወስዳለሁ እጅግ ከብዶኛልና ይህንን ሁሉ ህዝብ ልሸከም አልችልም ብሎ ይናገራል። ጥያቄ ቁጥር 16 ጠቢብ በጥበቡ አይመካ፣ ሀያልም በኃይሉ አይመካ ያለው ማን ነበር? ሀ ኢሳያስ፣ ለሳሙኤል አመርኳ ሰለሞን፣ ማ ኤርሚያስ። አስር ሰከንድ አላችሁ። መልሱ ማ ኤርሚያስ የሚለው ነው። ኤርሚያስ በትንቢተ ኤርምያስ 923 ላይ ከእግዚአብሔር የተቀበለውን መልእክት ለሕዝቡ እያስተላለፍላቸው ነበር። እግዚአብሔር እንዲህ ይላል ጠቢብ በጥበቧ አይመካ፣ አያልም በኃይሉ አይመካ፣ ባለጠጋም በብልጥግና አይመካ ይላል። ይህ በክርስትና ውስጥ በጣም ወሳኝና መሰረታዊ መልእክት ነው። ዛሬ ላይ ብዙ ሰዎች ባላቸው ገንዘብ ወይም ባላቸው መልክ፣ አንዳንዶቹም በሰዎች ላይ ይመካሉ። ምንም ነገር ቢኖረንም ቢኖርንም ሁልጊዜ ልንመካበት የሚገባው እግዚአብሔር ብቻ ነው። ከአስራ ስድስቱ ጥያቄ ስንት መለሳችሁ? በጥያቄዎቹስ ምን ያህል ተጠቀማችሁ? በኮሜንት ላይ አስቀምጡልን።